ሲክሬት ሰርቪስ በፍሎሪዳ አየር ማረፊያ ከኤር ፎርስ ዋን ቀጥተኛ እይታ ጋር የአደን ማቆሚያ አገኛል። የደህንነት ማንኪያ በፓን ቢች ፍሎሪዳ በፕሬዚዳንቱ አውሮፕላን ኤር ፎርስ ዋን አካባቢ አጠራጣሪ የአደን ማቆሚያ መገኘቱን ተከትሎ የኤፍቢአይ ምርመራ እንዲካሄድ አድርጓል። ከፍ ያለ ቦታው በፕሬዚዳንት ዶናልድ ትራምፕ ጥቅም ላይ የዋለውን አውሮፕላን ለመውጣት ቀጥተኛ እይታ መስመር አቅርቧል። ይህም ስጋት ሊያስከትል ይችላል የሚል ስጋት አሳድሯል። የኤፍቢአይ ዲሬክተሩ ካሽ ፓቴል እንደተናገሩት የቁም መቆሚያው ከትራምፕ መምጣት በፊት በዩኤስ ምስጢራዊ አገልግሎት ተለይቶ ይታወቃል። በስፍራው ምንም አይነት ግለሰብ አለመገኘቱን ፓቴል ገልቷል ኤፍቢአይ እንዳለው ተናግሯል። ማስረጃዎችን ለመሰብሰብ በመረጃዎች የተገኘና ለምርመራው እገዛ የሞባይል ስልክ ትንታኔዎችን እየተጠቀመ ነው። የዋይት ሀውስ ባለስልጣን ትራምፕ በተጠናቀረ የጸጥታ እርምጃዎች ትንሽ ደረጃዎችን በመጠቀም አየር ኃይል አንድን በፍጥነት እንደገቡ አረጋግጠ። የሚስጥር አገልግሎት ቃል አቀባይ አንቶኒ ጉላሚ ለኤንቢሲ ዜና እንደተናገሩት ትኩረት የሚሽሉ ነገሮች በከፍተኛ የደህንነት ዝግጅቶች ተለይተዋል። እነዚህ ዝግጅቶች የፕሬዝዳንቱን ደህንነት የሚያረጋግጡ አጠቃላይ የአካል ማጥራትና በቴክኖሎጂ የተረገፈ ፍተሻዎችን ያካተቱ ናቸው ብለዋል። የትራምፕ ልጅ ኤሪክ ሚስጥራዊ አገልግሎቱን ፈጣን እርምጃ በመውሰዳቸው አመስግኖታል። አጠራጣሪውን ነገር ከአየር መንደዱ ማዶ በቀጥታ የኤር ፎርስ 1 ደረጃዎችን በግልጽ በማየት የማደም ቦታ እንደሆነ ገልጿል። ግኝቱ ከሰዓታት በኋላ ትራምፕ ምንም ጉዳት ሳይደርስበት ከፓልም ቢች ወደ ዋሽንግተን ዲሲ ሄደ። ይህ ክስተት የመጣው ራያን ራልፍ ትራምፕን በፓልም ቢች የጎልፍ መጫወቻ ሜዳ ላይ ለመግደል ሙከራ በማድረጋቸው ጥፋተኛ ሆኖ ከተገኘ ከአንድ ዓመት በኋላ ነው። ራልፍ የዕድሜ ልክ እስራት ፊት ለፊት ይጋፈጣል። በታሳስ 18 ቀን ፍርዱን ለመስጠት ቀጠሮ ተይዞለታል። በፕሬዝዳንቱ ዙሪያ እየተካሄደ ያለውን የጸጥታ ችግር አጉልቶ ያሳያል። በቁጥጥር ስር ባይውልም ባለሥልጣናት በፓልም ቢች ዓለም አቀፍ አውሮፕላን ማረፊያ አቅራቢያ ያለሆን አጠራጣሪ አኳም መመርመር ቀጥለዋል። ይህም ከፍተኛ ደረጃ ያላቸውን ሰዎች ለመጠበቅ የንቃት አስፈላጊነትን ያጠነክራል።